በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። የጌታን መንገድ እየሚጠርግ ምልክተኛም በፊት እልካለሁ ተብሎ የተነገረለት ታላቅ ነቢይና ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ ነው። ታላቅ የበዓለ ንግሥ ጥሪ በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን። መጥምቀ መለኮት ቅዱስ ዮሐንስ በነቢያት ትንቢት የተነገረለት በብስራተ መልአክ የተጸነሰ ሲጸነስ የአባቱን አፍ ለምልክት የዘጋ ሲወለድም የአባቱን አፍ በታምራት የከፈተ የእናቱን ነቀፌታ ያስወገደ ገና በማህፀን ለአምላኩ የሰገደ ቅዱስ ነው። በየዓመቱ ሰኔ 30 የሚከበረው የመጥምቀ መለኮት ቅዱስ ዮሐንስ ባለ ልደት የሚታሰብበት ክብረ በዓል መጥምቀ መለኮት ቅዱስ ዮሐንስ በነብይነቱ፣ በሐዋርያነቱ ታላቅና ቅዱስ ሴቶች ከወለዷቸው ከመጥምቀ መለኮት ቅዱስ ዮሐንስ የሚበልጥ የለም ተብሎ የተነገረለት ነብይና ሐዋርያ ነው። የልዑል ነብይ የተባለ የጌታን መንገድ ጠርግ ዘንድ በፊቱ የሄደ የመጥምቀ መለኮት የቅዱስ ዮሐንስ በዓለ ልደት በበረሃ በዱር በገዳም ያደገ ርዕሰ ባህታዊ የሐዲስ ኪዳን መንገድ ጠራጊ ፈጣሪውን ያጠመቀ ካህን ነው። በሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ሰኔ 30 2017 ዓመተ ምሕረት የቅዱስ ዮሐንስ ልጆች በተሰበሰቡበት በታላቅ ድምቀት ይከበራል። የዚህ ባለ አምስት ማዕረግ መጥምቀ መለኮት ቅዱስ ዮሐንስ የልደት በዓል በሰሜን ሸዋ ሀገረ ስብከት በደብረ መንክራት ሸንኮራ ቅዱስ ዮሐንስ በታላቅ ድምቀት ይከበራል። ከዋዜማው ጀምረን በደጁ ተገኝተን በአብሮነት አክብረን እንባረክ ዘንድ መንፈሳዊ ጥሪያችንን እናስተላልፋለን። በሀገር ውስጥም ከሀገር ውጭም ያላችሁ በዚህ ቅዱስ ቦታ ላይ መጥታችሁ የበዓለ ልደቱ ተሳታፊ እንድትሆኑ መልእክታችንን እናስተላልፋለን። ሐዋርያና መምህር ሰማይትና ባሕታዊ ነቢይና ጻድቅ የሆነውን የመጥምቀ መለኮት የቅዱስ ዮሐንስን በዓለ ልደት በጋራ እናክብር። የልደቱን በዓል በታሪካዊው ቦታ አክብረን በመክበር ለሕይወታችን በረከት ለነፍሳችን መንፈሳዊ ስንቅን በማግኘት ኑ በዓሉን አክብረን እንክበር በማለት ቤተ ክርስቲያን ጥሪዋን ታስተላልፋለች። በአሁኑ ሰዓት አካባቢው ሰላምና ጸጥታ የሰፈነበት ስለሆነ በዓሉን በደማቅ ሁኔታ እንድታከብሩ በገዳማችን ስም እናሳስባለን። የሰላሙ ሁኔታ ሰላማዊ መሆኑን በዚህ አጋጣሚ እየጠቆምን ኑ በረከትን አግኙ ብላ ቤተ ክርስቲያን ጥሪዋን ታስተላልፋለች የሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ሰበካ ጉባኤ ጽፈት ቤት